የምናደርስ ይሆናል። ስለምታደምጡን ቆይታችሁንም ከእኛ ጋር ስለምታደርጉ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን ከምናነሳቸው ነጥቦች መካከል ዛሬ የሚደረጉ ጨዋታዎች አሉ። በሀገራችን የኢትዮጵያ ፕሪሚየር ሊግም ዛሬ ሁለት ጨዋታዎች ቀጥለው ይደረጋሉ። የእነሱን የጨዋታ ውጤቶች እናነሳለን፣ የእነሱን የጨዋታ ጥቆማዎች እናነሳለን። ከዛ በተጨማሪ ደግሞ እንዲሁ ሌሎች የሚደረጉም ከሀገር ውጭ በትልልቆቹ የአውሮፓ ሊጎች የሚደረጉ መርሃ ገብሮች ያለው እነሱን የምንመለከት ነው የሚሆነው። ትልልቆቹን የአውሮፓ ክለቦች የተመለከቱ በርከት ያሉ የዝውውር ጉዳዮችም እንዲሁ እየተነሱ ይገኛሉ። እነሱንም በስፋት ወደ እናንተ ማድረሳችንን በዛሬ ፕሮግራማችን የምንቀጥል ይሆናል። ስለምታደምጡን ቆይታችሁን ከኛ ጋርም ስለምታደርጉ እጅጉን ከልብ አድርገን እናመሰግናለን። ፏዋድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አደርጋለሁ። ከመሸጋገሪ ከመሸጋገሪያ በኋላ በቀጥታ ወደ ዛሬ ፕሮግራማችን የምናመራ ይሆናል። ዛሬ የሚደረጉ ጨዋታዎችን በማስቀደም እንጀምር። የኢትዮጵያ ፕሪምየር ሊግ ጨዋታዎች ዛሬም ቀጥለው ይደረጋሉ። እንግዲህ ሁለቱን የመዲናይቱ ክለቦችን የሚያገናኘው ጨዋታ እንግዲህ ቀደም ብሎ የሚደረግ ሁለተኛ ላይ የሚደረግ ጨዋታ ነው። ቀደም ብሎ እኛ ስቱዲዮ በገባንበት ሰዓት ባህር ዳር ከተማና ስሁል ሽረ ጨዋታቸውን እያደረጉ ይገኛሉ። ከነዚህ ሁለት ጨዋታዎች ጋር አያይዘን የምናነሳቸው ነጥቦች ይኖራሉ። በኋላ ደግሞ ምሽት 12 ሰዓት ሲል መቻልና ኢትዮጵያ ቡና የሚያደርጉት መርሃ ግብር የሚደረጋል ሐዋሳ ዩኒቨርሲቲ ስቴዲየም ላይ ነው። እነዚህ ጨዋታዎች እየተደረጉ የሚገኙት ከእነዚህ ጨዋታዎች ጋር አያይዘን በኋላ ላይ የምናነሳቸው ነጥቦች ይኖራሉ። በስፓኒሽ ላሊጋ ራዮ ቫይካኖ ከኢስፓኞል ጋር ዛሬ ጨዋታቸውን ያደርጋሉ። በጣሊያን ሴሪኤም ጄኗና ዩዲኒዜ የሚያደርጉት መርሃ ግብርም ዛሬ የሚደረግ ነው። በጀርመን ቡንደስ ሊጋ ደግሞ ባየር ሚኒክና ኦግስበርግ ዛሬ ጨዋታቸውን ያደርጋሉ። በፍሬንች ሊግ ዋን እንግዲህ ምሽ 3 ሰዓት ከአርባ አምስት ሲል ኒስና ናንተስ የሚያደርጉት መርሃ ግብር ዛሬ። በእንግዲህ በትልልቆቹ ሊጎች የሚጠበቁ ጨዋታዎች ናቸው። ሌላኛው በሳዑዲ ፕሮ ሊግ የሚደረገው መርሃ ግብር ነው። ምሽት 3 ሰዓት ሲል አል ሂላል እና አል ናስር የሚያደርጉት በጣም ተጠባቂው ጨዋታ ዛሬ በሳዑዲ ፕሮ ሊግ ምሽት 3 ሰዓት ሲል የሚደረግ ጨዋታ ነው። ሊቨርፑልን የተመለከቱ መረጃዎችን ደግሞ እናንሳ። ሊቨርፑል የአማካይ ክፍላቸውን ለማጠናከር ቢፈልጉም ዋናው ተግባራቸው ግን አልነበረም። ማርቲን ዙቤሜንዲ በገበያው ላይ እንደጥሩ አጋጣሚ ቆጥረውት ነበር፣ ነገር ግን ማስፈረም አልቻሉም ነበር። እሱን ብቻ እንግዲህ ስለፈለጉ ሌላ አማራጭ ላለመመልከት ወሰነዋል። በመጨረሻውም ትክክለኛ ውሳኔን የመሰኑ ይመስላል። እንደ ሪያ ግራቨንበርች ዋተሮ ዋታራው ኤንዶ የመሳሰሉ ተጫዋቾችም ነበሯቸው። አሌክሲ ማካሊስተርም ወጥነት ያለው ተጫዋች ነው። እንዲሁም ከርቲስ ጆንስ የመጫወቻ እድል ባገኘ ቁጥር ጥሩ እንቅስቃሴዎችን ያደርጋል። ሌላኛው ዶሚኒክ ሶቦዝ ላይ ነው የዋተሮ ኤንዶ ወንድም ይናገናል። የጃፓን ብሔራዊ ቡድን ካፕቴን መሆን ማንም ሊሆን እንግዲህ የሚችለው ነገር ነው። ለሊቨርፑል መጫወት ማለት ደግሞ ልዩ ነገር ነው። በሱ በጣም እኮራለው ሲል ነው የዋተሮ ኤንዶ ወንድም እንግዲህ ሀሳቡን የሰጠው። ማንቸስተር ዩናይትድን የተመለከቱ መረጃዎችን እናንሳ። ብሩኖ ፈርናንዴዝ የወሩ ምርጥ ተጫዋች ተብለዋል። የእንግሊዝ ፕሪምየር ሊግ የ2024 25 የውድድር ዓመት የወርሃ መጋቢት የወሩ ምርጥ ተጫዋች ይፋ ተደርጓል። በዚህ መሠረትም ፖርቱጋላዊው የማንቸስተር ዩናይትድ አማካይ ብሩኖ ሚጌል ፈርናንዴስ የወሩ ምርጥ ተጫዋች በመሆን በአብላጫ ድምፅ መመረጥ የቻለ ተጫዋች ነው። ብሩኖ ፈርናንዴዝ አምስተኛውን እንግዲህ የእንግሊዝ ፕሪሚየር ሊግ የወሩ ምር ተጫዋች አሸናፊነትን ወይም ደግሞ የወሩ ምር ተጫዋች ሽልማትን ማሸነፍ የቻለ ተጫዋች ሆነዋል። ብሩኖ ፈርናንዴዝ ከወይን ሩኒ እና ከሩበን ቫን ፐርሲ ኩል አምስት የወሩ ምርጥ ሽልማትን በማሸነፍ በርካታ ሽልማትን በማሸነፍ ሶስተኛ ደረጃ ላይ ተቀምጠዋል። ብዙ የወሩ ምርጥ ሽልማትን ያሸነፉ የማንቸስተር ዩናይትድ እንግዲህ ሳይሆን የ በአጠቃላይ የፕሪምየር ሊጉ ተጫዋቾች ሀሪኬን፣ መሐመድ ሳላህ ና ሰር ጂዮኮና ጉሮ ሰባት ጊዜ በማሸነፍ በቀዳሚነት የተቀመጡ ናቸው። ክሪስቲያኖ ሮናልዶ ና ስቴቨን ጄራርድ ደግሞ ስድስት ጊዜ በማሸነፍ ሁለተኛ ደረጃ ላይ ተቀምጠዋል። ብሩኖ ሚጌል ፈርናንዴዝ፣ ዌን ሩኒ ና ሮቢን ቫን ፐርሲ አምስት ጊዜ በማሸነፍ ሶስተኛ ደረጃ ላይ የተቀመጡ ተጫዋቾች ናቸው። ማንቸስተር ዩናይትድ በሚቀጥለው ክረምት የተጫዋቾች የዝውውር መስኮት የፊት መስመር አጥቂ የማስፈረም በመስራት ላይ መሆናቸውን ዘ አትሌቲክ ዘግቧል። ማንቸስተር ዩናይትዶች የኢፕስዊች ታውኑን የፊት መስመር ተጫዋች ሊያም ዴላፕን ለማስፈረም ከፍተኛ ፍላጎት እንዳላቸው ተገልጿል። ተጫዋቹ ቼልሲን ጨምሮ በበርካታ የፕሪምየር ሊግ ክለቦች ኢላማ ውስጥም መሆኑ እየተነገረ ነው። ሌላኛው ማንቸስተር ዩናይትድን የሚመለከተው ተጫዋች ማቲያስ ኮኛህ እንደሆነ ሲገለጽ ተጫዋቹ በቻምፒየንስ ሊግ መጫወት ፍላጎት እንዳለውም ተገልጸዋል። ማንቸስተር ዩናይትድ ከዣን ፊሊፕ ማቴታ ጋር ስማቸው ቢያያዝም በግልጽ ግን ተጫዋቹን የማስፈረም ፍላጎት አለማሳየታቸውን የተዘገበው ቪክተር ዮከርሽ በበኩሉ የማንቸስተር ዩናይትድ ኢላማ ቢሆንም እድሜውና የሚያስወጣው ወጪ ሌሎች አማራጮችን እንዲመለከቱ እንደሚያስገድዳቸው ነው እየተገለጸም የሚገኘው። ሲሪኤው ከፕሪምየር ሊግ አያንስም ብሏል። ስኮት ማክቶሚኔ ስኮትላንዳዊው የናፖሊ አማካይ ስኮት ማክቶሚኔ ሰዎች የጣሊያን ሲሪኤን በተመለከተ የተሳሳተ ግንዛቤ እንዳላቸው ነው የምረዳው ሲል ይናገራል። ሰዎች እንግዲህ ጣሊያን ወይም ደግሞ ላሊጋ ከፕሪምየር ሊግ ጋር እኩል ደረጃ ላይ አይደሉም ብለው ሲናገሩ መጠንቀቅ አለባቸው ሲል ነው ስኮት ማክቶሚኔ የሚናገረው። ስኮት ማክቶሚኔ ይቀጥል ና እኔ እዚህ ከመጣውን ጀምሮ በታክቲክና ና በአካል ብቃት በጣም ከባድ የሆኑ ጨዋታዎችን አሳልፍ ያለው ሲልም ነው ስኮት ማክቶሚኔ የተናገረው። የፊታችን እሁድ በሁለቱ የማንቸስተር ከተማ ክለቦች ማለትም በማንቸስተር ዩናይትድ እና በማንቸስተር ሲቲ መካከል የሚደረገውን የማንቹሪያን ደርቢ ጨዋታን የሚመሩት ዳኛ ይፋ ተደርገዋል። እሁድ ምሽት 12 ሰዓት ከ30 በኦልትራ ፎርድ ስቴዲየም የሚደረገውን ተጠባቂ ጨዋታ ጆን ብሩክስ በመሀል ዳኝነት እንደሚመሩት ነው ይፋ የሆነው። ጨዋታውን ፖል ቴርኒ በቫር ዳኝነት የሚመሩትም ይሆናል የተባለው አዲስ የሚገነባው የማንቸስተር ዩናይትድ ስቴዲየም የ2035 የሴቶች የዓለም ዋንጫን ውድድር ጨዋታዎች ሊካሄዱበት ይችላሉ የሚሉ መረጃዎች እየወጡ ነው። ውድድሩ በእንግሊዝ፣ ስኮትላንድ፣ ሰሜን አይርላንድ እና ዌልስ የጋራ አዘጋጅነት ይካሄዳል። ዩናይትድ ኪንግደም ጨረታውን ያለ አንዳች ተቀናቃኝም ማሸንፋለች። ለ12ኛ ጊዜ በሚካሄደው ውድድሩ የተሳታፊዎች ቡድኖችም ቁጥር ከ32 ወደ 48 ከፍ እንደሚል ተነግሯል። የእንግሊዝ ኤፌ ከብሔራዊ ቡድኑ ዌምብሌይ በተጨማሪ አዲስ የሚገነባው የማንቸስተር ነትር ስቴዲየምም የመጠቀም እቅድ እንዳለው ነው ዘጋርዲያን የዘገበው። እግር ኳስ ማህበሩ ስቴዲየሙ ዝግጅቱ ከማንቸስተር ነትር ባለሥልጣናት ጋር ሊወያይ እንደሆነ ዘግቧል። አክሎም ተናግረዋል። ዩናይትድ በ2 ቢሊዮን ፓውንድ ወጪ እንግዲህ 100 ሺ ደጋፊዎችን ማስተናገድ የሚችል አዲስ ስቴዲየም በአምስት ዓመታት ውስጥ ሰርቶ እንደሚያጠናቀቅ በቅርቡ ማስታወሱ አይዘነጋም። የዌልሶቹ ካርዲፍ እና ሬክሳም፣ የስኮትላንዱ ሃፐርደን ፓርክ እንዲሁም ደግሞ የሰሜን አየርላንዱ ዊንድሶር ፓርክ እንግዲህ ጨዋታ የሚደረግባቸው ሌሎች ስቴዲየሞች ናቸው። በእንግሊዝ ምድር ደግሞ ከአውሮፓውያኑ 1966 በኋላ የዓለም ዋንጫ ውድድር ተዘጋጅቶ አያውቅም እንደነበርም ነው በርካቶች የሚያነሱት። አርሰናልን የተመለከቱ መረጃዎችን እናንሳ። የቪክተር ዮከርሽ ዝውውርን በርካቶች ሊከታተሉት እንደሚገቡ ነው ደቪድ ኦርናስቲን እየገለጸ የሚገኘው። ምክንያቱም አርሰናል ከዚህ ተጫዋች ጋር በጣም የጠበቀ ግንኙነትን ማድረግ እንደጀመረ ዴቪድ ኦርነስቲን እየገለጸ ይገኛል። ስለዚህ ምናልባት አርሰናሎች ቪክተር ዮከርሽን የማስፈረም ትልቅ እድል አላቸው ብሎ እንደሚያምንና ይህኛውን ዝውውር በቅርበት ልንከታተለው የሚገባ ዝውውር ይሆናል ሲል ነው ዴቪድ ኦርነስቲን እየገለጸ የሚገኘው። ቪክተር ዮከርሽ ወደ አርሰናል ለመዘዋወረም ፈቃደኛ እንደሆነ ተገልጸዋል። አርሰናል ቪክተር ዮከርሽን ከአሌክዛንደር ኢሳክ ይልቅ የማሳካት እድል ያለው ዝውውር አድርገው ካዩት በኋላ ከስፖርቲንግ ሊዝበኖች ጋር ንግግሮችን ሊጀምሩ ሲሆን ቪክተር ዮከርሽ በአርሰናል ፕሮጀክትም እጅጉን መደነቁን ነው አሌክስ ክሩክስ መረጃውን እያጋራ የሚገኘው። ስለዚህም አርሰናል ምናልባት ይህንን ተጫዋች የማግኘት እድሉ ሰፊ ይሆናል ተብሎ ነው የሚጠበቀው። ሌላኛው ከአርሰናል ጋር የሚያያዘው ጉዳይ ደግሞ የቤንጃሚን ሼስኮ ጉዳይ ነው። ይህንን ተጫዋች እንግዲህ አርሰናሎች ማስፈረም የሚፈልጉ ከሆነ በጣም ቀላል ዝውውር ይሆናል ተብሎ ይጠበቃል። ምክንያቱም ተጫዋቹ ከአርሰናል ጋር ከስምምነት ከደረሰ ሰንበት በት ብሏል። በክረምቱ የተጫዋቾች የዝውውር መስኮትም ከክለቡ የመልቀቅ እድሉ በጣሙን ሰፊ እንደሆነ መረጃዎች እያሳዩ ይገኛሉ። ስለዚህም የአርሰናል ፍላጎት ብቻ ነው አሁን ላይ የሚጠበቀው። አርሰናሎች የትኛውን አጥቂ ነው ማስፈረም የሚፈልጉት ይወሰናሉ ተብሎ ይጠበቃል። በክረምት የተጫዋቾች የዝውውር መስኮት፣ ነገር ግን ቪክተር ኦክርሽን የማስፈረም ትልቅ ፍላጎት እንዳላቸው እየተገለጸ ነው። ቤንጃሚን ሼስኮን ደግሞ የማግኘት እድላቸው በጣም ቀላል ይሆንላቸዋል ተብሎ ነው የሚታሰበው። በክረምት ሁሉ ነገር ይወሰናል ተብሎ ይጠበቃል። ማንቸስተር ሲቲን ደግሞ እንመልከት። ፔፕ ጓርዲዮላ ይናገራል። ማኑዌል አካንጂ ለረጅም ጊዜ ከሜዳ ይርቃል። ጆን ስቶንስና ናታንኬም እንደዛው። በጣም እድለኛ ነኝ። ጆስኮ ግቫርዲዮል ልክ እንደ እንግዲህ ተዋጊ ነው። እሱ ከሲዝኑ መጀመር አንስቶ ሁሌም ነበር። እንግዲህ ያለሱ ምን ልንሆን እንችል ነበር ሲልም ነው አሰልጣኝ ፔፕ ጓርዲዮላ የሚናገረው እና እሱ ከመጀመሪያው ጨዋታዎች ጀምሮ ጥሩ ነገሮችን አድርጎልናል። ስለዚህ ይህንን ተጫዋች እኛ ቡርኑ ስላለ በጣም ጥሩ ነው ሲልም ተናግሯል። ኬቨን ደብሮይና በክረምቱ ማንቸስተር ሲቲ ለቆ ወደ ሳውዲ አረቢያ ሁለተኛ ዲቪዥን ኒኦም ሊያመራ ይችላል የሚሉ መረጃዎች ደግሞ አሁን ላይ እየወጡ ይገኛሉ። ዴይሊ ስታር ነው በተለይ ይህንን መረጃ እያወጣ የሚገኘው። ነገር ግን ከአሜሪካ ክለቦች እና ከሳውዲ ትልል ክለቦችም ይህንን ተጫዋች ማስፈረም የሚፈልጉ ክለቦች እንዳሉ ዘገባዎችም ጨምረው ይናገራሉ። በርናርዶ ሲልቫ ሀሳቡን ካልቀየረ በስተቀር በዚህ ክረምት ማንቸስተር ሲቲ ለቆ ወደ ሌላ ሊግ ሄዶ እንግዲህ መጫወት ይፈልጋል የሚሉ መረጃዎች አሁን ላይ እየወጡ ይገኛሉ። ፉትቦል ኢንሳይደር ነው መረጃውን ያጋራው። ግብፃዊው ኮከብ ኦማር መርሙሽ ለማንቸስተር ሲቲ ባደረጋቸው ያለፉት ስምንት ጨዋታዎች አምስት ግቦችን ለማንቸስተር ሲቲ ማስቆጠር የቻለበትን አጋጣሚ እስካሁን ድረስ መመልከት ችለናል። ቼልሲን የተመለከቱ መረጃዎችን እናንሰ ኤንዞ ፈርናንዴዝ እና ኤንዞ ማሬስካ ሁለቱም ለቸልሲ የረጅም ጊዜ ፕሮጀክት ቁልፍ አካል እንደሚሆኑ ሙሉ በሙሉ ይጠበቃል ይለናል የፋብሪሲዮ ሮማኖ ዘገባ። ስሙ ከሌሎች ክለቦች ጋር ቢገናኝም ቸልሲ ግን ኤንዞ ፈርናንዴዝን ለሚቀጥለው የውድድር ዓመትና ለወደፊቱ ቁልፍ ተጫዋች አድርጎ ይመለከተዋል። ኤንዞ ማሬስካ ከየካቲት ወር ጀምሮ ለሚቀጥለው የውድድር ዓመት ዝውውሩም እቅዶች ውስጥ ተሳትፏል ብሎናል ፋብሪሲዮ ሮማኖ። ኤንዞ ማሬስካ ስለ ሞይስ ካይሴዶም ሐሳቡን ሰጥቷል። በአሁኑ ሰዓት በዓለም ላይ ካሉ ምርጥ የተከላካይ አማካዮች አንደኛው ነው፣ ካልሆነም ምርጡ ነው። የሞይስ ካይሴዶ ትልቁ ነገር በየቀኑ በጣም በቁም ነገር መስራቱ ነው። እጅግ ትሁትና ደግም ነው ሲልም ይናገራል። ላቪ ኮልዊል ስለ ጃክሰንም እንዲሁ ተናግሯል። እንግዲህ እንዳያችሁት ነው። ኒኮላ ጃክሰን ምንም ነገር በሌለበት ሁኔታ እድሎችን ይፈጥራል። ለዛ ነው በጣም ጥሩ ተጫዋች የሆነው ሲልም ይናገራል። ደጋፊዎች በጣም አስደናቂ ነበሩ፣ ፍጹም አስደናቂ። በእርግጠኝነት በዛ ጨዋታ ውስጥም አግዘውናል ሲልም ይናገራል። ለቶትናም ደጋፊዎች መሳለቂያ ነበር። እናም ያ ነው የሚያስፈልገን። ያ ተጨማሪ አስር ደቂቃዎችም ሰጠን። በመጨረሻ ሩጫዎች ልጆቹ ከሱ የተነሳ በጣም ደስተኛ ነበሩ። አስደናቂ ነበር ሲል ነው ላቪ ኮልዌል የተናገረው። ኤንዞ ማሬስካ በአንጻሩ ውጤቱ ወሳኝ አካል ነው ምክንያቱም የውድድር ዘመኑ መጨረሻ ላይ እየደረስን ነው። በተመሳሳይ ጊዜ በምንፈልገው መንገድ በመጫወት ውጤቱን ለማስመዝገብ እንሞክራለን። በተወሰኑ ጊዜያት ቡድኑ በጣም ጥሩ ነበር፣ ነገር ግን በየቀኑ አንሰራም የመጨረሻዎቹ አምስት ጨዋታዎችም አምስት ደቂቃዎችም እንዳደረግ ነው። ጨዋታውን መጨረስ አንፈልግም። ጠቃሚ ቡድን መሆን ከፈለግን ባልተዋበ መንገድ ማሸነፍ አለብን። ባልተዋበ መንገድ ቢሆን ማሸነፍ አለብን። እኔ በጣም ደስተኛ ነኝ ሲል የሚናገራል። በአጠቃላይ በጣም ጥሩ አፈጻጸም ነበር ብዬ አስባለሁ። ጨዋታዎችን ማሸነፍ ይገባናል ብዬም አስባለሁ። በመጀመሪያው አጋማሽ ጎል ለማስቆጠር በቂ ድሎችን ፈጥረናል። በመጨረሻዎቹ አስር ደቂቃዎች ቡድኑ ጥረት፣ አንድነትና መንፈስን አሳይቷል። እናም ያ የሚያስፈልገን ነገር ነው ሲልም ይናገራል። ውጤቱን የምትለካ ከሆነ ቻምፒየንስ ሊግን ማግኘት ወሳኝ ነገር ነው። ነገር ግን ከኔ እይታ ቀን በቀን እንግዲህ እንዴት እንደምንሻሻል ለማየት ሞክራለሁ። እናም ከመጀመሪያው ቀን ጀምሮ ቡድኑ ከጊዜ ወደ ጊዜ እየተሻሻለ እንደሆነ ማየት እችላለሁ ሲልም ጭምር ነው የተናገረው። የኤንዞ ማሬስካ ከቶተናም ሆትስፐርስ በኋላ የሰጡት እንግዲህ ጋዜጣዊ መግለጫም ስለ አሸናፊነት ሲናገሩ በጣም አስፈላጊ ነው። ጨዋታዎችን ማሸነፍ ምን ያክል አስፈላጊ እንደሆነ እናውቃለን። አፈጻጸሙ በጣም ጥሩ ነበር እናም ደስተኞች ነን። ከአለም አቀፍ እረፍት በፊት ከነበሩት ጨዋታዎች በተለየ ጨዋታ ነበር። ከዚያም በፊት ከነበሩት አራት ጨዋታዎች ተመልሰው ይከላከሉ ነበር። ነገር ግን ቶትናም የተለየ አይነት ጨዋታ ነው፣ እናም ደግሞ ለኛ በአንዳንድ መንገዶች የተሻለ ነው። ኢንዞ ማሬስካ ስለ 12 ተጨማሪ ደቂቃዎችም ሲናገሩ ተጨንቀዋል ተብሎም ተጠይቀው ነበር። ምናልባት ለተጫዋቾቹ የነገርኳቸው የመጨረሻዎቹ አስር ደቂቃዎች ኳሱን እያያዙ የምናደርገውን ለመጫወት በየቀኑ አንሰራም። ነገር ግን እንደዚህ ማሸነፍ መማር ያስፈልገናል። የእኔ ስህተት ነበር፣ ተጨማሪ ጊዜ ከመጀመሩ በፊት ለውጡን አደረግኩኝ እናም 12 ደቂቃዎችን ሳየው በጣም ቀደም ብሎ እንደነበርም ተገነዘብኩኝ። ኤንዞ ማሬስካ ስለረጅም ኳሶችና ስለ ጃክሰን አፈጻጸም ሲናገር ዘጠኝ ወራት ሆኑናል እናም ደግሞ እዚህ እስካለሁበት ቀን ድረስም የጨዋታ እቅዳችን በተቃራኒ ቡድን ላይ እንደሚወሰን ነግራችኋለሁ። ቶትናም የሚከላከልበት መንገድ ምክንያት ከኋላ ብዙ ኳሶችን ተጠቅመናል። ኒኮላ ጃክሰን አስፈላጊ ተጫዋች ነው። ያለ ኳስ ሁሉንም እየተጫነ ነው። እናም በእርግጠኝነት ከኒኮላ ጃክሰን ጋር የተለየ ቡድን ውስጥም ነንም ሲል ይናገራል። አይን ሶማሌ እስከ ስለ ስታንፈርድ ብሪጅ ድባብም ሲናገር በደጋፊዎች በጣም ደስተኛ ነበርኩኝ። ምርጥ አካባቢያችም ነበረን። እስከ መጨረሻው ድረስም ተመሳሳይ ነገር ማድረግ ከቻሉ ለእኛ በጣም ጥሩ ነው ሲል ይናገራል። እንግዲህ ዘና ማለት አለብን። እናም ከነገ ጠዋት ጀምሮ ለብሬንፈርድ ጨዋታ መዘጋጀት እንጀምራለን። ካሁኑ ጀምሮ ሁሉም ጨዋታዎች ለኛ አስቸጋሪ ይሆናሉ ሲልም ነው የተናገረው። ኤንዞ ፈርናንዴዝ በፕሪሚየር ሊግ የውድድር ዘመን ከሮቤርቶ ዲ ማቴዮ ና ከጉስ ፖየት ቀጥሎ በቶትናም ሆትስፐርስ ላይ እንግዲህ በቶትናም ሆትስፐርስ እንግዲህ ከሜዳ ና ከሜዳ ውጭ ያስቆጠረ ሶስተኛው የቼልሲም አማካይ ያደርገባል። ጨዋታው ባለፉት አምስት ደቂቃዎች ውስጥ በጨረስ ነው መንገድ መጨረስ ግን አያስፈልገንም ሲልም ነው እንዲሁ የተናገረው ኤንዞ አዲስ ያዘው ሪከርድ አለ። በአንድ የፕሪሚየር ሊግ የውድድር ዓመት አማካይ ሆኖ ቶተናም ላይ በሜዳም ከሜዳም ውጭ ያስቆጠረ ተጫዋች እንደሆነ መረጃዎች ያሳያሉ። ነገር ግን በክለቡ ታሪክ ግን ሶስተኛው ተጫዋች ያደርገዋል። እንደዚህ በጠባብ ውጤት ማሸነፍ መልመድ አለብን። እኔ ስህተት ሰርቻለሁ። ከጭማሪ ደቂቃዎች በፊት ተጫዋቾችን መቀየር አልነበረብኝም ሲልም ነው ኤንዞ ማሬስካ ከጨዋታው በኋላ የተናገረው። ሪያል ማድሪድን የተመለከቱ መረጃዎችን እናንሳ። የካርሎ አንቸሎቲ ጠበቃ ፍርድ ቤት ውስጥ ሪያል ማድሪድን ኢላማ አድርጓል። ጠበቃው እንደሚለው ከሆነ ክለቡ ግዴታን ቢያወጣ ኖሮ አንቸሎቲ አይከሰስም ነበር በማለትም ተናግሯል። ሪያል ማድሪድ በያዘው 15 በመቶ የምስል መብቶች አማካኝነት አጠቃላይ የታክስ አካሄደን ለፍርድ ቤቱ ግልጽ በሆነ መልኩ ማስረዳት አልፈለገም ሲልም ነው ሀሳቡን የሰጠው። የዳኒ ሰባ ውስጥ ጉዳት ከሚታሰበው የበለጠ አደገኛ ነው። እናም ደግሞ በደረሰበት ጉዳት ምክንያት ዶክተሮች ተመልሶ ወደ ሜዳ የሚመጣበት ቀንን በተመለከተ ጥንቃቄ እንዲያደርጉ ይመክራሉ። ነገር ግን ዳኒ ሰባ ውስጥ በሚቀጥሉት ጥቂት ቀናት ውስጥም ወደ ቡድኑ ስልጠና ይመለሳል ተብሎ ነው የሚጠበቀው ብሎናል ሬሌቮ በዘገባው። አሁን ላይ በጣም ደስተኛ ነኝ። ይህንን ፊቴ ላይ መመልከት ይቻላል። እናም አሁን ላይ የስፔንን ባህል ለማወቅም እየሞከርኩኝ ነው፣ ስለ ማድሪድ ከተማ፣ እንዲሁም ደግሞ ስለ አመጋገባቸውን በአጠቃላይ እኔ ፈረንሳዊ በሆን ሰዎች በየዕለቱ ያግዙኛል፣ ሲል ነው ኬሊያን እምባፔ እየተናገረ የሚገኘው ካርሎ አንቸሎቲ እንግዲህ መቼ አሰልጣኝ ጓደኛ፣ እንዲሁም ደግሞ መቼ አባት መሆን እንዳለበት ጠንቅቆ የሚያውቅ ሰው ነው። እሱ ምርጥና ታዋቂ አሰልጣኝ ነው። እንደ አንቸሎት ያለ ታዋቂ አሰልጣኝ እዚህ መኖሩ በጣም ጥሩ ነገር ነው ሲል ነው ኬሊያን ኢምባፔ እንዲሁ ሀሳቡን እየተናገረ የሚገኘው። ሌላኛው ከሪያል ማድሪድ ጋር የሚያዘው ጉዳይ የሪያል ማድሪድ ማሊያን ለብሰው ካለፉ ተጫዋቾች መካከል አንደኛው የሆነው ሉዊስ ማያ ከሰሞኑ የሪያል ማድሪድ ደጋፊዎችን ያነጋገረ አንድ ንግግርን አድርጓል። ንግግሩም የክለቡ ዳይሬክተር ብትሆን ኖሮ ቪኒ ጁኒየርን ትሸጠው ነበር ተብሎ ለቀረበለት ጥያቄ ያለማቅማማት አዎ በማለት ምላሹን ሰጥተዋል። ገልጽ ነው ቪኒ ጁኒየር በጣም ጥሩ ተጫዋች ነው። ነገር ግን ክለቡ ሊያቀርበው የሚችለውንና የሚወክለውን ምስል ማየት አለበት ብዬ አስባለሁ። ለቡድኑ ጥሩን እንቅስቃሴ ሜዳ ላይ ከኳስ ጋር ያደርጋል፣ ነገር ግን በመጨረሻም የሚያሳየው ምስል በጣም ጥሩ ነው ብዬ አላስብም። ስለዚህም የክለቡ ዳይሬክተር በሆን ኖሮ እሱን ለመሸጥ አሰብ ነበር ሲልም ነው የተናገረው። የኮፓ ዴልሬ ፍጻሜ ጨዋታ ሪያል ማድሪድ እና ባርሴሎና 25000 ትኬቶች ተሰጥቷቸዋል። ከእነዚህ ሁለት ክለቦች ይህንን ትኬት ለደጋፊዎች ሲያከፋፍሉ የስፔን እግር ኳስ ፌዴሬሽን 20000 ትኬቶችንም መያዙን የተናገረው ሪያል ማድሪድ ከባርሴሎና ጋር ባደረገው ይፋዊ ጨዋታ ላይ የማሸነፍ ብልጫ አለው። በአጠቃላይ ሪያል ማድሪድ 105 ጊዜ ባርሴሎናን ሲረታ፣ በአንጻሩ ባርሴሎና 102 ጊዜ ጨዋታዎችን አሸንፏል። በዚህ ወሳኝ ጨዋታ መሃል ሁለቱ ቡድኖች በ52 ጨዋታዎች ላይ አቻ ተለያይተዋል። የስፔን ኮፓ ዴልሬይ ዋንጫ በገለልተኛ ስቴዲየም ውስጥ ይካሄዳል። ነገር ግን ባርሴሎና ይህንን ጨዋታ አስተናጋጅ ቡድን ሆነ ይቆጠራል። በዚህም እንደ ምቹ የመልበሻ ክፍል ወይም የመጀመሪያ ማሊያውንም መልበስ የመሳሰሉ ልዩ ልዩ መብቶችም ተሰጥቶታል። ይህ በሆነበት ምክንያት ባርሴሎና ከሪያል ማድሪድ ቀድሞ በመመስረቱ ነው። በማስታወስ ያክል ባርሴሎና ምስረታው 1899 ሲሆን ሪያል ማድሪድ ደግሞ በሶስት ዓመታት ዝቅ በማለት በ1902 ተቋቁሟል። ለኮፓ ዴል ሬ ዋንጫ እንግዲህ የሪያል ማድሪድ ደጋፊዎች ጨዋታውን ለመመልከት ወደ ሚዲያ እንዲገቡ ከክለቡ የቀረበላቸው የመጨረሻውና ዝቅተኛው የትኬት ዋጋ ስድስት መቶ ሀምሳ ዩሮ ሲሆን ባርሴሎና በአንጻሩ ለዚህ ጨዋታ ለደጋፊው ዝቅተኛው ትኬት በማለት ያቀረበው ስምንት መቶ ዩሮ እንደሆነ የተለያዩ ዘገባዎች እያሳዩ ይገኛሉ። ማርቲን ዙቤሜንዲ በዚህ ክረምት ከአርሰናል ይልቅ ሪያል ማድሪድን መቀላቀል ይመርጣል የሚል መረጃን ዲፌንሳ ሴንትራል የተባለው የመረጃ ምንጭ አጋርቷል። ነገር ግን ተጫዋቹን ለማስፈረም ከሪያል ማድሪድ ይልቅ አርሰናል የበለጠ ጥረት እያደረገ መሆኑን ነው እየተገነዘብን የምንገኘው። ለምን ከሪያል ማድሪድ ለቀቅ? ምክንያቱም ሁሉንም ነገር ከሪያል ማድሪድ ጋር አሳክቻለሁ። ወደ ማድሪድ እንደ ሕፃን ገብቼ እንደ ቆፍጣ እና ወንድ ብዙ ዋንጫዎችን እና ባሎን ዶር ማሳክቼው ጥቻለሁ። ሁሉም ህልሜን እውን እዛ አድረግ ያለው፣ ስለዚህ ለዛን የለቀቁት ብሏል። ካሪም ቤንዚማ ነው ይህንን ሀሳብ የሰጠው። ዛሬ የሚደረጉ ሁለት የፕሪሚየር ሊግ ጨዋታዎችን እንመልከት። አንደኛው ጨዋታ እኛ ስቱዲዮ በገባንበት ሰዓት የጀመረ ነው። ባህርዳር ከተማና ሰሁል ሽረ ጨዋታቸውን እያደረጉ ይገኛሉ። ባህርዳር ከተማ ከሊጉ መሪ ላለመራቅ፣ ሰሁል ሽረ ደግሞ የነጥብ ልዩነቱን ለማጥበብ የሚፋለሙበት የጨዋታ የዕለቱ ቀዳሚ መርሃ ግብር ነው። ባህር ዳር ከተማዎች በመጨረሻዎቹ አራት የጨዋታ ሳምንታት ያስመዘገቧቸው ውጤቶች ወደ ዋንጫ ተፎካካሪነት አሸጋግሯቸዋል። ከሶስት ጨዋታዎች አንድ ነጥብ ብቻ በማስመዝገብ ደካማ ብቃት ካሳዩባቸው መርሃ ግብሮች በኋላ በተከናወኑ አራት ጨዋታዎች ሶስት ድልና አንድ ያቻ ውጤት ያስመዘገቡት ባህርዳሮች ፋሲል ከነማነ ሁለት ቅዱስ ጊዮርጊስና ሀዲያ ውሳናን የመሳሰሉ ጠንካራ ቡድኖችን በገጠሙባቸው አራት ጨዋታዎች ያሳዩት ብቃትን ያስመዘገቡት ውጤትም የሚያስወድሳቸው ነበር። ባለፉት አራት ጨዋታዎች ማግኘት ከሚገባቸው 12 ነጥቦችም ማሰሩን በማሳካት በሚፈልጉት የውጤት ጎዳና ላይ የሚገኙት አሰልጣኝ ደጋሪ ግዛው ሊጉ በሀገራዊ ውድድሮች ከመቋረጡ በፊት በቡድናቸው ላይ የነበረውን ሁለንተናዊ ጥንካሬ ማስቀጠል ቀዳሚ ስራቸው እንደሚሆን እሙን ነው። በ33 ነጥቦች ሶስተኛ ደረጃ ላይ የተቀመጡት ባህርዳሮች ካለው የነጥብ መቀራረብ አንጻር ከዛሬው ጨዋታ 3 ነጥብ ይዘው ካልተመለሱ ደረጃቸውን ሊያጡ የሚችሉበት እድል ስላለም በፉክክሩ ለመቀጠል ድል ማድረግ አስፈላጊ ነው። በሊጉ ጥቂት ግቦችን በማስተናገድ ፊት ላይ ከተቀመጡት ቡድኖች አንደኛው የሆነው ቡድኑ በዛሬው እለትም በመከላከሉ ረገድ ከባድ ፈተና ይገጥመዋል ተብሎ አይገመትም። በመጨረሻው ጨዋታ በሊጉ ፈታኝ መልሶ ማጥቃት ካላቸው ቡድኖች አንዱ የሆነው ሀዲያ ሆሳዕናን እንቅስቃሴ በመክታት ረገድ ውጤታማ ስራን የሰሩት አሰልጣኝ ነጋደግ ግዛው ተጫዋቾች በአመዛኙ በሽግግሮች የግብ ዕድሎችን ለመፍጠር ለሚተጉት እንግዲህ ለሚተጉ ቡድኖችም እንግዲህ ከበድ ያለ ነገርን ይፈጥራሉ ተብሎ ነው የሚታሰበው። ስሁል ሽራዎችም እጅ ይሰጣሉ ተብሎ ባይገመትም ለወትሮ በግፊት ላይ ያላቸው የአፈጻጸም ብቃት ከፍ ማድረግ ግን ይጠበቅባቸዋል ይጠበቀባቸዋል። በአስራ አምስት ነጥቦች አስራ ሰባተኛ ደረጃ ላይ የተቀመጠው ስሁል ሽራዎች ሐዋሳ ከተማንና አዳማ ከተማን ነጥብ በመጣላቸውን ተከትሎ የነጥብ ልዩነቱን የሚያጠቡበት ወርቃማ ዕድልን አግኝተዋል። ስሁል ሽራዎች በተለይም ውድድሩን በአዳማ ከተማ በተካሄደበት ወቅት በሁሉም ረገድ ደካማ ብቃት ማሳየታቸውን ተከትሎ በወራጅ ቀጠናው እንዲቀመጡ አድርጓቸዋል። ካለፉት አስር ጨዋታዎች ማግኘት ከሚገባቸው 30 ነጥብ አራቱን ብቻ ያሳካው ቡድኑ በቀጣዮቹ መርሃግብሮች በብዙ ረገድም ተሻሽሎ መቅረብ ይገባዋል። በተለይም በመጨረሻዎቹ አምስት ጨዋታዎች አንድ ግብ ብቻ ያስቆጠረው የማጥቃት ጨዋታቸው በጨዋታዎቹ ለሚፈጥሯቸው የግብ ድሎችም መጠን ከፍ ማድረግም፣ እንዲሁም የተጫዋቾችን ያፈጻጸም ድክመት ማረም የቡድኑ ቀጣይ የቤት ስራዎች ናቸው። አሰልጣኝ ጌታቸው ዳዊት በዛሬው እለትም ጥሩ የመከላከል ውቅር ያለውን የመልሶ ማጥቃት ቡድን እንደ መቅጠማቸው ተደጋጋሚ በማጥቃት የሚጋለጠውንና ባለፉት ሶስት ጨዋታዎች መረቡን አስከብሮ መውጣት የተሳነውን የመከላከል ጥምረትን ማስተካከል እንዲሁም ወደ መከላከል በሚያደርገው ሽግግር ድክመትም የሚስተዋልበትን አጭወት ለማሻሻል ይኖርባቸዋል ተብሎ ይታሰባል። የሁለተኛው ዙር የመጀመሪያው ድል ፍለጋን ወደ ሜዳ የሚገቡት ስሆል ሽራዎች በዝውውር መስኮቱ አብዲ ዋበላ፣ አቢስ ከድር፣ አላዛር ሽመልስና ሂኖክ ፍቅሬን በማስፈረመን ቡድናቸውን አጠናክረዋል። በባህር ዳር ከተማ በኩል ሁሉም የቡድኑ አባላት ለጨዋታው ዝግጁ ሲሆኑ ወሳኙ ተከላካይ ፍሬዘር ካሳም ከሁለት ጨዋታዎች ቅጣት መልስ ግልጋሎት እንደሚሰጥ ይጠበቃል። በስሁል ሽረ በኩልም በተመሳሳይ ሁሉም እንግዲህ የቡድኑ አባላት ለጨዋታ ዝግጁ ናቸው። የተሰረዘው የ2012ቱን ጨዋታ ሳይጨምር በሊጉ ሶስት ጊዜ የተገናኙት ቡድኖቹ ባህር ዳር ከተማ ሁለት ጨዋታዎች ላይ ድል ሲያደርግ፣ ስሁል ሽረ በአንጻሩ ደግሞ አንድ ጨዋታን አሸንፈዋል። በጨዋታዎቹ ባህር ዳር ከተማ አራት ግቦችን ሲያስቆጠር፣ ስሁል ሽረ ደግሞ አንድ ጎል ማስቆጠር የቻለ ቡድን ነው። ሌላኛው ምሽት 12 ሰዓት ሲል የሚደረገው ጨዋታ ነው። ይህ ጨዋታ ደግሞ ሁለቱን የመዲኔቱን ክለቦች የሚያገናኘው ጨዋታ ነው። የሳምንቱም ተጠባቂ መርሃ ግብር ነው። በአዳማ ከተማ በተከናወኑ ጨዋታዎች ላይ ደካማ ውጤትን በማስመዝገብ በደረጃ ሰንጠረዥ ያሽቆለቆሉት መቻሎች ከ28 የጨዋታ ሳምንታት በኋላ ዳግም ወደ አሸናፊነት ለመመለስና ደረጃቸውን ለማሻሻል ዛሬን ይጠባበቃሉ። በውድድር ዓመቱ መጀመሪያ ለዋንጫ ከታጩ ክለቦች አንደኛ የነበረው መቻል በአዳማ ከተማ ውጤታማ ጊዜን ማሳለፍ አልቻለም። በድሬዳዋ ከተማ የነበረው ውጤታማ አጀማመር ማስቀጠል የተሳነው ቡድኑ በአዳማ ከተማ የአስር ሳምንታት ቆይታው ከአንድ የዘለለ ድል ማስመዝገብ ባለመቻሉም ከነበረበት የመሪነት ቦታ ርቆ በሰንጠረዡ አካፋይ ላይም በመሰንበት ተገዷል። ቡርኖ በፋሲል ከነማ አራት ለሁለት በተሸነፈበት የመጨረሻው ጨዋታ ከአራት መርሃ ግብሮች በኋላ ግብ ማስቆጠር ቢችልም በአጠቃላይ የአዳማ ከተማው ቆይታ ሲገመገም እንደ ከዚህ ቀደሞቹ ጨዋታዎች ኳስን በሚገባ አለመቆጣጠሩ ግልጽ የግብ ዕድሎችን ለመፍጠር መቦዘኑና የአፈጻጸም ድክመቶች በጉልህ ታይተዋል። ከምንም በላይ ደግሞ ዋነኛ ጥንካሬያቸው የነበረው የማጥቃት ጨዋታቸው ላይ እና ደግሞ የግብ ማስቆጠር ብቃቱን ይዞ መዝለቅ አለመቻሉ የቡርኑን ድክመት ሆኖም አልፏል። በሁለተኛው ዙር ከተከናወኑ ጨዋታዎች ማግኘት ከሚገባቸው ዘጠኝ ነጥቦች ሁለቱን ብቻ ያሳካው መቻል በውድድር አመቱ ጉዞውን ለማቃናትና ዳግም ወደ ዋንጫ ፉክክሩ ለመመለስም ድል ማድረግ አስፈላጊው ነው። ይህ እንዲሆን ደግሞ በቀዳሚነት ለግብ ማስቆጠሩ ችግርም መፍትሄ ማበጀት ይኖርበታል። ቡድኑ ላለፉት አምስት ጨዋታዎች መረቡን ያላስደፈረው ጠንካራ ኢትዮጵያ ቡናም እንደመግጠሙ የሚጠብቀው ፈተና ከባድ ይሆናል ተብሎ የሚገመት ቢሆንም ከቀናት በፊት ግን በተካሄደው የኢትዮጵያ ዋንጫ ጨዋታ ላይ ያሳየው ብቃት ማስቀጠል ከቻለ ግን ከጨዋታው ነጥብ ይዞ የሚወጣበት እድልን ይፈጥርለታል ተብሎ ነው የሚታሰበው። ሰላሳ ሶስት ነጥቦችን የሰበሰቡት ኢትዮጵያ ቡናዎች በሊጉ በጥሩ ወቅታዊ አቋም ላይ ከሚገኙ ክለቦች ይጠቀሳሉ። በአዳማ ውጤታማ የሚባል ቆይታ የነበረው ቡድኖ በመሀል በኢትዮጵያ መድን ከገጠመው ሽንፈት በስተቀር በርከት ላሉ ሳምንታትም ከሽንፈት ርቆ ተከታታይ ድሎችን ማስመዝገቡ ከመሪዎቹ ጎራ እንዲቀላቀልም አስችሎታል። ኢትዮጵያ ቡና የተረጋጋ እንዲሁ የተደራጀ የመከላከል ውቅር ያለው ቡድን ነው። ባለፉት አምስት ጨዋታዎችም መረቡን ያላስደፈረው ቡድኑ በተለይም ከኳስ ውጪ ያለው ፋታ የለሽ እንቅስቃሴ ዋነኛ ጥንካሬያቸው ነው። ከሶስት ተከታታይ ድሎች በኋላ ከሐዋሳ ከተማ ጋር ነጥብ የተጋሩት ቡናማዎቹ ዳግም ወደ ድል መንገድም ለመመለስ ከመቻል ጋር በሚያደርጉት ጨዋታን ጨምሮ በቀጣይ መርሃ ግብሮችም የግብ ማስቆጠር ድክመታቸውን መሸፈን ይጠበቅባቸዋል። ሶስት ተከታታይ ድሎችንና ሁለት የአቻ ውጤቶችን ባስመዘገቡባቸው ያለፉት አምስት ጨዋታዎች ሶስት ግቦችን ብቻ ያስቆጠረው ቡድኑ በዋንጫ ፉክክሩ ለመዝለቅም ያፈጻጽም ብቃቱን ማሳደግ ቀዳሚ ስራ መሆን ይኖርበታል። ሁለቱ ቡድኖች እስካሁን በሊጉ 35 ጨዋታዎችን አድርገው ኢትዮጵያ ቡና 18 ጊዜ በማሸነፍ ቀዳሚ ሲሆን፣ መቻል ደግሞ 7 ጊዜ ድል አድርጎ በ10 ጨዋታዎች ደግሞ ነጥብ ተጋርተዋል። ቡናማዎቹ 54፣ መቻል ደግሞ 34 ግቦችን ማስቆጠር የቻሉበት አጋጣሚ ነው የተፈጠረው። የተወደዳችሁና የተከበራችሁ ቤተሰቦቻችን፣ ለዛሬ ያዝንላቸው አዳዲስ ስፖርታዊ መረጃዎቻችን እነዚህን ይመስላሉ። ስላደመጣችሁን ቆይታችሁንም ከኛ ጋር ስላደረጋችሁ እጅጉን ከልብ አድርገን እናመሰግናለን። ቪዲዮችንን ላይክ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር እንድታደርጉ በአክብሮት እንጋብዛለን። ፏድ ባሮ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደረግኩኝ። በቀጣይ ፕሮግራሞቻችን ሌሎች ርዕሰ ጉዳዮችን ይዘን ዳግም የምንገናኘው ይሆናል። መልካም ጊዜ እንዲሆንላቸውም በአክብሮት ተመኘው።